የመምህራንን የቤት ጥያቄ በአግባቡ ለመመለስ ከተማ አስተዳደሩ በልዩ ትኩረት ወጠኛ ሆኖ በማህበር የመደራጀትን ቅድሚያ የማግኘት መብት አግኝቶ ወደ ተግባር እንቅስቃሴ ገብተናል። በዚህ ተግባራዊ እንቅስቃሴዎች ውስጥ ከተሰሩ ስራ ዋና ዋናዎቹ የቤት ፈላጊዎችን የመምህራንና፣ የትምህርት ባለሙያ እንዲሁም የትምህርት አመራርን ቁጥር የመወሰን ይህን የመመዝገብ ስራ ተሰርቷል። ከዚህ ጎን ለጎን ደግሞ በቅድመ ክፍያ ከፍሎ ለመደራጀት ፍቃደኝነት እና አቅም ያላቸው አካላቶች ተለይተው ህጋዊ ሰውነት አግኝተው ዛሬ ደርሰናል። ከዚህ ጎን ለጎን ፋይናንስ የሚያደርግ የፋይናንስ አቅርቦት የሚያቀርብ ባንክ ሲፈለግ ቆይቶ ባለፈው ጊዜ ከንግድ ባንክ ጋር የጋራ በተደረገበት አግባብ እሱንም አንድ ትልቅ ስራ አንድ ትልቅ ማይልስቶን አልፈናል። ይሄኛው ሁለተኛው ትልቅ ተግባር ተተግብሯል። አሁን ቀጣይ በሚኖረን መርሀ ግብር ውስጥ የመምህራንን ጥቅም ለማረጋገጥ የቤት ባለቤት እንዲሆኑ ጥያቄያቸው እንዲመለስ እና በአግባቡ ያለምንም መሰናክል የመማር ማስተማር ስራቸውን እንዲሰሩ ማድረግ የሚችለው የቤት ጥያቄ በተሳለጠ መልኩ እንዲሄድ የሚመለከታቸው ባለድርሻ አካላት ጋር በተለያየ አግባብ ስንነጋገር ቆይተናል። በተለይ ዛሬ የምናደርገው ከህብረት ስራ ኮሚሽን ጋር እና ሙያ ማህበሩ በጋራ ከትምህርት ቢሮ ጋር ለቀጣይ ስራ መሰረት ሊሆን ይችላል ብለን ቀሪ ስራዎች ላይ ትኩረት አድርገን ለመስራት ይህንን የጋራ ስምምነት ሰነድ ፈርመናል። በዚህ የጋራ ስምምነት ሰነድ ላይ ለየተቋማቶቹ እንደየመዋቅራቸው በተለየ መልኩ የሚጠበቅባቸውን የሚሰሩበት በአጭር ጊዜ ውስጥ የመምህራን ጥያቄ ሊመለስበትን የሚችል አግባብ የሚሰንድ ሰነድ ነው። ስለዚህ እንደ ሰነዱ ፕሮቪዥን መሰረት የሚመለከተን ተቋማት የተሰጠንን ተግባርና ኃላፊነት በአጭር ጊዜ ውስጥ ፈጽመን መምህራን ወደ ቤት ግንባታ ሂደት ውስጥ ሊገቡበትን የሚችሉበትን ቅድመ ሁኔታ ማጠናቀቅ ነው ማለት ነው። በዚህ ውስጥ ህጋዊ ሰውነት ማግኘት ከባንክ ጋር አስተሳስሮ የሚፈልግባቸውን ዳውን ፔመንት እንዲከፍሉ ያለ ምንም ውጣ ውረድና እንግልት ተፈጻሚ ማድረግ እንዲችሉ ታሳቢ ያደርጋል። ትኩረቱን እዚህ ላይ ያጠነጥናል ማለት ነው። የዛሬ ተግባር ከዚህ ጎን ለጎን ከቤቶች አስተዳደር ቢሮ ጋር፣ ከቤቶች ልማት ቢሮ ጋር በጋራ የመምህራንን አቅም ባገናዘበ መልኩ የአፎርደብል ሀውሶች ወይም ደግሞ በነሱ አቅም ልክ ሊገዙት ሊጠቀሙበት በሚችሉበት አግባብ ጥናት እየተደረገ ነው። በዚህ በሚቀጥሉት ጥቂት ቀናቶች ውስጥ የመጨረሻ የፕራይስ ሪቪዥን ወይም ደግሞ የዋጋ ትመና ማረጋገጫ ይቀርብልናል። በዛ ውስጥ በፍጥነት ከባንክ ጋር ተገናኝቶ ወደ ተግባር መሄድ ያስፈልጋል። በዚሁ አጋጣሚ የቤቶች ልማት ቢሮን ለሚያደርግልን፣ ቅድሚያ ለሚሰጠን፣ ለተባበረን ለመምህራን ክብር በመስጠቱ በርካታ ስራዎችን እየሰራ ይገኛል። ይህ ከልብ ላመስግን እወዳለሁ። በተመሳሳይ ህብረት ስራ ኮሚሽን ከሌሎች ስራ ቅድሚያ ሰጥቶ መምህራንን አክብሮ በተለየ መልኩ አደረጃጀት ፈጥሮ የመምህራንን ጥያቄ በመፍታት አሁንም ፋና ወጊ ሆኖ ቅድሚያ ሰጥቶ ጎትጉቶ በባለቤትነት እንደዚህ አይነት ፕሮግራም ማዘጋጀቱን በጣም እናደንቃለን። በመምህራን ስም ላመሰግን እወዳለሁ። ስለዚህ ስለዚህ አሁን በቀጣይ የሚኖረን ተግባር ቅድም በተቀመጠው አቅጣጫ መሰረት የታችኛው መዋቅር አንደኛ በምዝገባ ሂደት ውስጥ በግንዛቤ ጥረት በተለያየ ውዥንብር በምዝገባ ሂደት ውስጥ ያላለፉ መምህራን አሁንም ተመልሰው የዚህ ድል ተጠቃሚ እንዲሆኑ መምህራን ማህበር የበኩሉን ድርሻ ይጫወታል፣ ይላል ሰነዱ። ይሄንን እንዲጫወት በአግባቡ አባላቶቹን ግንዛቤ ያሉትን ብዥታዎች የማጥራት ተመዝግበው የመቆጠብ ሂደት ውስጥ እንዲሄዱ ማድረግ ያስፈልጋል። ተመዝግበው የመቆጠብ ዳውን ፔመንት መድረስ የሚችሉ ሰው መምህራን ደግሞ ወደ ግንባታ ሂደት ውስጥ እንዲገቡ ከባንክ ጋር በተሳሰረው እና በተገለጸው መሰረት ወደ ክፍያ ስርዓት ውስጥ ገብተው የመጨረሻ ስራቸውን አጠርተው ለተግባራዊ እንቅስቃሴ ዝግጁ እንዲሆኑ የሚመለከተን አካላቶች በሙሉ ይህንን ስራ ቶሎ በፍጥነት ወደ ተግባር ውስጥ እንገባለን ማለት ነው። ከዚህ ጎን ለጎን ከሌሎች ባለድርሻ አካላት ጋር ከህብረት ስራ ኮሚሽን እና ከመምህራን ማህበር ጋር እንደሰራ ነው ሁሉ ከሌሎች ባለድርሻ አካላት ጋር ለስራው መሳካትና ፍጥነት ባለቤት የሆኑ ድርሻ ያላቸውን አካላቶች እያነጋገርን ለውጤታማነቱ የምንታትር የምንለፋ መሆኑን በዚሁ አጋጣሚ ላረጋግጥ ወዳለው መምህራን ይሄንን ተግባር ከተማ አስተዳደሩ ከሁሉ በፊት ከሁሉ ቅድሚያ የተሰጣቸው መሆኑን በመረዳት ይሄ ድል ካመለጠ ተመልሶ የማይገኝ መሆኑን በማወቅ ያልተመዘገቡ እንዲመዘገቡ ተመዝግበው ወደ መደራጀት ሂደት ውስጥ ያልገቡ እንዲደራጁ ተደራጅተው የሚገኙ ደግሞ ዳውን ፔመንታቸውን ከፍለው ወደ ግንባታ ስራቸው እንዲገቡ አስፈላጊውን ቅድመ ሁኔታ ሁሉ ለማጠናቀቅ የህብረት ስራ ኮሚሽን መዋቅር፣ የትምህርት ቢሮ እንዲሁም የመምህራን ማህበር እናንተን ለመደገፍ ዝግጁ እንደሆነ በማወቅ በዚህ ተግባራዊ እንቅስቃሴ ውስጥ እንድትሄዱ የትምህርት አመራር፣ ትምህርት ባለሙያዎች እና መምህራን በአጠቃላይ በሂደት ውስጥ ተሳታፊ ከሆኑ የከተማ አስተዳደሩን የትምህርት ጥራት በማረጋገጥ ሂደት ውስጥ ይሄ አይነት ስራ ሚናው ግዙፍ ስለሆነ ይህን በመረዳት የሚመለከታችሁ የትምህርት አመራሮች በአጠቃላይ ይህ ሞቢላይዝድ በማድረግ ግንዛቤ በማስጨበጥ ከሚመለከታቸው አካላት ጋር በመነጋገር ይህንን ዛሬ የተፈራረምነውን ሰነድ እንደ ትልቅ አቅምና መንገድ በመቁጠር በመውሰድ እንደ ድልም በመውሰድ ወደ ተግባራዊ እንቅስቃሴ እንድትገቡ አደራ ለማለት እወዳለሁ። ለተደረገልን አስተዋጽኦ ወደፊትም ለሚደረግልን ድጋፍ ቢሮችን እጅግ ያደንቃል፣ ያመሰግናል። አመሰግናለሁ።